ይበላል ይጠጣል፣ ይበላል ይጠጣል። መነሻው ረሃብ አይደለም፣ ግን ርቦን አይደለም ምንበላው የምንጠጣው ጀነት ውስጥ ለመዝናናት ነው። በቃ ሚበላው የሚጠጣው ለመዝናናት ነው። ረሃብ የሚባል ነገር ጀነት ውስጥ የለም። ጥማት የሚባል ነገር ጀነት ውስጥ የለም። በሽታ የሚባል ነገር ጀነት ውስጥ የለም። ምራቅ ሚባል፣ አክታ ሚባል ነገር ጀነት ውስጥ የለም። በልተን ጠጥተን ተዝናንተን መጸዳዳት የሚባል ነገር ጀነት ውስጥ የለም። ምናልባት ታዲያ እንዴት ተበልቶ ተጠጥቶ መጸዳዳት እንዴት ነው አይኖረው ልትሉ ትችላላችሁ። ምን ብሎ ተናገሩ ነቢያችን ሰለላሁ አለይሂ ወሰለም? አዎ የጀነት ሰዎች ይበላሉ ይጠጣሉ። የሚመለቱና የሚጠጡት ወዴት ነው የሚሄደው? ሽቶ ነው ቢሆነው አሉ በላብ ነው የሚወጣው። የአዱንያ ላብ ጠረን አለው የአዱንያ ላብ ይወብቃል። የአዱንያ ላብ ያጨናንቃል። የጀነቱ ላብሳ ምርጥ መዓዛ ያለው ሽቶ ነው የሚሆነው። አላሁ አክበር እኛውንን ማት ሽቶ ፋብሪካ እኛውንን አሁን ከገበያ ሽቶ ለመግዛት እንትን የምንጨናነቀው ምርጥ ሽቶ በጣም አንደኛ ሽቶ ብለን የምንጨናነቀው ምንገዛው አሄራ ላይ በንበላው የምንጠጣው ሽቶ ይሆናል። አሉ ረሱላችን ሰለላሁ ዐለይሂ ወሰለም ከምስክ ሽቶ የበለጠ ጥሩ መዓዛ ያለው ነው አሉ። ታዲያ የጅን ሰዎች ሲበሉ እንበል ለምሳሌ ብርቱካን መብላት ተመኙ። ብርቱካን ፍለጋ ገበያ አይሄድም፣ ብርቱካን ፍለጋ የትም አይንቀሳቀስም። እዛው ብርቱካን ሲፈልግ ቁጡፉሃ ዳንያ ይላል። አላህ ፍራፍሬዎቿ ቅርብ ይላሉ። ቅርብ የሚላ በቀ እንደ መጣ ቅርብ ይላሉ። ከኛ ሳ ውስድ አድርገን መጉበጥ ነው መብላት ነው። ታዲያ ስንጎምጥና ስንበላ አንድ የመጀመሪያ የጎመጥ ነው ዋው ሲጣፍጥ እንላለን። ሁለተኛ ስንጎጥ ይሄ ደግሞ ይለያል፣ ከቅድሙ ይለያል። ጣሙ የመጀመሪያው ጣም አይደለም፣ ለየት ያለ ጣም ነው የሚሰማን። መጠጡም እንደዛው ነው። አንድ ስንጠጣ ይጣፍጠናል። ሁለተኛ ስንጎጭ ከቅድሙ የባሰ ይጣፍጣል። በሌላ አባባል ምንድን ነው የጀነት ምግብ የሚበላው የሚጠጣውም ሁል ጊዜ አዲስ ነው። ሁል ጊዜ አዲስ ነው። የትናንትናው የሚባል ነገር የለም። ሁል ጊዜ አዲስ ነው። የአላ ጸጋ አያልቅም። የአላ ራህመት አያልቅም። ሁሌ አዲስ መብላት፣ ሁሌ አዲስ ነገር መጠጣት ተመሳሳይ አይደለም። የትናንትናው አይደለም። ለየት ይላል በጣም ለየት ይላል ይህን የመሰለ ድግስ ይህን የመሰለ ምቾት በጀነት ይጠብቀናል ኢንሻአላህ ለማን የተዘጋጀ ነው እነ ልልሙተቂነ መፋዛ ይላል አላህን ለሚፈሩ ሰዎች ሀያ አምስት ዓመት የአምሳ ዓመት እቅዳቸውን የተወሰነ አሳይተናችኋል ዛሬ ደግሞ ይህንን ልይት አቁታላችሁ ጀግናችን የሚሉት ነው በቲክቶክ ላይ ብዙ ቪዲዮዎቹ በብዙ የሚታዩለት ነው እቺን ቪዲዮ እናዳምጥና ከዛ ደግሞ ከኔ ጋር ያደረጉ ውይይት የሙስሊሞችን ድምፅ አሰማችሁና፣ እዛ ላይ የሞሐመድ አስተምሮን የጳውሎስ አስተምሮትን እንዳስሳለን ማለት ነው። ሶሪ የሚል ንግግር ብዙ ቦታዎች ላይ ተሰማል። እሚል ንግግር ብዙ ሶሪ እሺ በሀገራችን ላይ የጂሃድ ሽርጥ አልተሟላም የሚል ንግግር ብዙ ቦታዎች ላይ ተሰብ ለበባሉ። በሀገራችን ላይ የጂሃድ ሽርጥ አልተሟላም ሲባል ትሰማላችሁ። አለ የጂሃድ ሽርጥ አልተሟላም፣ መስፈርቱ አልተሟላም ስትሉት እየተባልን ነው። ጂሃድ እንዳናደርግ ገና መስፈርቱ አልተሟላም እያሉን ነው። እንቀጥል። ይሄ በጣም ታዋቂና ኮመንቱን ገብታችሁ ይዩት። ኮመንቱ በብዙ ሺዎች ነው ኮመንት የሚደረገው ምን እንደሚሉ ኮመንቱ ላይ በኋላ እናየዋለን። ይህ ኡማውን ለማሰኛትና ኡማውን ካፊሮች የበላይ ሆኖ እንዲረጋግጡት በር ከፋች ንግግር ሌላ አይደለም። ስለዚህ ለብ በሉ። የጃሃድ መስፈርቱ አልተሟላም እያሉ የሚሉን ካፊሮች እኛን እንዲገዙ የበላይ እንዲሆኑ የማድረግ ነው። ንቁ እያለ ነው እየቀሰቀሰ ነው። ኮመንቱን ገብታችሁ አይታችሁታል አብዛችን እኛዎቹ ብያለው አይታችሁት ከሆነ ከዛ እንሄድበታለን። ዛሬ ምንድን ነው የሚለው? አቅሙ የለንም። አቅሙ ካሌለን በመቀማመጣችን አላህ ስብሐነሁ ወተዓላ አይቀማም። ኦኬ፣ ዛሬ ምንድን ነው መስፈርቱ ያልተሟላበት ምክንያት ብሎ ሲያስቀምጥ አቅሙ የለንም፣ እነሱን ገለን ማሸነፍ አንችልም ነው። ሸሪያ ታውቁታላችሁ። በሸሪያው ለመተዳደር እና ጂዚያን ለማስከፈል እነሱን ለማስገደድ አቅሙ የለንም፣ አልደረስንም ቁጥር እሱን ከራሳቸው ገደድ አቅሙ የለንም፣ አልደረስንም ቁጥር እሱን ከራሳቸው አንደበት አስደምጣችኋለሁ ራሱ የሚለውንም አስደምጣችኋለሁ። ስለዚህ አሁን ጦርነት ለመክፈቱ አልደረስንም ገና ነን። መስፈርቱ ላይ ሀላል የተነገረ ነው። ይሄ ባለፈው በጽሁፍ ያለውን ያሳየናችሁ፣ ውስጥ ለውስጥ እየተሰራ ያለውን ያሳየናችሁ። ትናንትና ይሄ ሀላል ቲክቶክ ላይ የለቀቀው ቪዲዮ ነው እና ሙሉ ገብታችሁ ማየት ትችላላችሁ። ጀግና የሚሉትና በጣም ብዙ ተከታይ ያለው ነው። ጠይቀ ነው ወይ አሁን ውዝሯል አይቁም ስላለ ስብሐነሁ ወተዓላ እንዲህ አላለን። ለሁም መሰጣቱም ሚን ቁዋ የቻላችሁትን ከማንኛውም ኃይል ተዘጋጁላቸው ሚን ሪባጢል ኸይሊ ቱርሂቡነ ቢሂ አድወላሂ ወአድወኩም፣ በታጀቡ ፈረሶችም የአላህ ጠላቶችና ጠላቶቻችሁን የምታሸብሩበትን ተዘጋጁላቸው ተብለናል። ምንድን ነው እያለ ያለው ለአንብብላችሁ ቁርአኑን ሱረቷ አናንፈል አያ ስልሳ ነው እያነበበ ያለው ምን እያለ ነው አቅሙ የለንም አሁን እነሱን ጦርነት ለመክፈትና ክርስቲያኖችን ወረን የበላይ ሆነን እነሱን ለመግዛት ጂዚያ ለማስከፈል አቅሙ የለንም ገናነን በቁጥር አልበለጥንም እያሉ እያሰነፉን ነው እያሰነፉን ነው ነገር ግን አለ እንደዛም ቢሆን ቁጥርም ቢበልጡን ግን አለ። ቁጥርም ቢበልጡን ቁርአኑ ደግሞ እንዲለን የለም ወይ? ለአንበበላችሁ ለእነሱም ከማንኛውም ኃይል ከታጀቡ ፈረሶችም የቻላችሁትን ሁሉ በእነርሱና በእርሱና የአላህን ጠላትና ጠላቶቻችሁን ሌሎችንም ከነሱ በቀር ያሉትን የማታውቋቸውን አላህ የማያውቃቸውን የምታሸብሩበት። ልብ በሉ፣ አሸባሪ የሚባሉትን ለምዚህ ነው የምታሸብሩባቸው፣ የምታሸብሩበት ስትሆኑ አዘጋጁላቸው ምን በሉላቸው፣ አዘጋጁላቸው። ከማናቸውም ነገር በአላህ መንገድ የምትለግሱት ምንዳቸው ወደ እናንተ በሙሉ ይሰጣል፣ እናንተም አትበድሉም ይላል። ምንድነው እሱ እያለ ያለው? ቁጥር ከበለጣችሁ ቁርአኑ እያለ ያለው ምንድን ነው? ተዘጋጁ። ምን እነሱን የምታሸብሩበትን ተዘጋጁ። ሱረቱል አንፋል ስምንተኛው ሱራ አያ ስልሳ ምን በሉ ነው፣ እንዘጋጅ። ስለዚህ ቁጥር በልጠውናል። ቁጥር ስለበለጡን አሁን ጦርነቱን ብንገጥም አናሸንፋቸውም እያሉ እያሰነፉን ነው የራሳችን ውማዎች ዑለማዎች፣ መሪዎቻችን። ነገር ግን ቁጥር ቢበልጡንም ቁርአኑ ደግሞ የምታሸብሩበትን አዘጋጁ፣ ፈረስና ጦራችሁ መሳሪያችሁን አዘጋጁ ብሎን የለ ወይ? ለምንድን ነው ለምንድን ነው ማንዘጋጀው? ለምንድን ነው ፈረሶቻችን ጦሮቻችንን ማናዘጋጀው? ቁርአኑ እንደሚለን እያለ ነው። እንቀጥል። ታዲያ ዛሬ ጂሃድን አዞን ሳለ ብዙዎች ሸርጦ አልተሟላም እሸጡ ካልተሟላ ለምን አንዘጋጅም? አይ ለማዘጋጀትም፣ እንደዛ ከሆነ እኮ አሁንም ሰማችሁት። ደገመው። አላህ ጂሃድን አዞን አለ። አለ ጂሃድን አዞን ሳለ እንዳንዋጋ ለምንድነው? እሱ ታዲያ ምንድን ያገደን? አለ ሸርጦ አልተሟላም የሚሉናል። መስፈርቱ አልተሟላም። ኦኬ መስፈርቱ ካልተሟላ መስፈርት ቅድም ተናግሮታል ምን? በቁጥር ይበልጡናል። እና ካልተሟላ ለምንድነው ማንዘጋጀው? ለምንድን ነው ለጦርነቱ ማንዘጋጀው እያለ ነው። ወንጀል ላይ ነው። ነቢያችን መሐመድ ሰለላሁ ዓለይሂ ወሰለም እስከ ቅያሙ ሰዓ አልጅሃዱ ፊ ሰቢሊላህ እንደሚቀጥል ተናግሯል። ዛሬ አንድን ቡድን ያንን የሚፈጽመው ሁላ ጅሃዱ ባጢል ከሆነ እኛ በመቀማመጣችን አላሁ ስብሓነሁ ወተዓላ አይጠይቀን ወይ ነቢያችን መሐመድ ኦኬ። አሁንም ምንድነው ያለው እነሱ በጦርነቱ ለምሳሌ እኩል ካልሆንና እንደው ይበልጡናል መስፈርቱ አልተሟላም፣ ብንል ዝም ብለን በመቀመጣችን ራሱ አለ ጦርነቱን ባንከፍት ጃሃድ ባናውጅ አለ መስፈርቱ አልተሟላም ብለን በዚህ መስፈርት ጃሃዱን ባናውጅ አላህ ግን ጃሃድን ተግብሩት ብሎ አዞን በመቀመጣችን እኛ ደግሞ ወንጀለኛ እንባላለን፣ ጦርነቱን ባለመክፈታችን እያለ ነው ሚንስ ክርስቲያኖችን ካልወጋንና ጦርነቱን ካልከፈትን አላህ ስላዘዘን

ይሄ የሚያሳይህ ድልን የሚሰጠው አላህ ነው። ኢማም አህመድ ወደ ሀበሻ ዘመቻ ለማድረግ ሲነሱ እዚያ ያሉ ወዚሮችም ይሁን ኡለማዎች ካልፏቸው ነበር፣ እኛ አቅሙ የለን መከላከል ብቻ ነው። ግን እሳቸው የገባቸው መሪ ነበር። ምርጡ መከላከል ደግሞ ማጥቃት እንደሆነም በደንብ የተረዱ ነበሩና አላህ ደግሞ ረዳቸው። በአላህ ታገዙ አላህም ረዳቸው። ዛሬ ዛሬ አቅም የለንም። እሺ እንዘጋጅ እንዘጋጅ ብለህ ስታወራም አንተ ሙብተዲዕ ነህ፣ አንተ ባጢል ነህ። እነሱ ብቻ ነው ሀቅ ላይ ያሉት። አላህ ከእንደዚህ አይነት ሰዎች አላህ ይጠብቃል። ምን ይልሃል? ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ እንዘጋጅ። አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። አላሁ ስብሐነ ተዓላ እንዲህ ይላል፤ ወቁዱ ለሁም ኩለ መርሰድ፣ ኬላዎችንም አስቀምጡላቸው በአሁኑ በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው። ጠላትን ማሸበር፣ ደፈጣዎችን ማድረግ በምንችለው ኃይል ሁላ መዘጋጀት ደሞ ሆቁ ወፈደለ ላሁ ልሙጃሂዲን ዓለ ልቃኢዲነ አጅረን ዓዚማ። አላህ ስብሓነሁ ወተዓላ ሙጃሂዶችን ከተቀማጮች ላይ አላህ በታላቅ ምንዳ አበላለጥ። እናንተ ተቀምጣችሁ ሙጃሂዶችን የመተቸት ሞራሉ ራሱ የላችሁ ኬት እንደሚወጣላችሁ ማለት ባጢል ነው ብለ ካሰብኩ ወርደህ መስራት ወጣቱን ማሰማር የኔ ልብ ምትል ያለው ወጣት ጋይ የለም ብላችሁ ካሰባችሁ ወላሂ ተሳስታችኋል። ኢንሻአላህ እኛም በህይወት እስካለን ድረስ የዛሬ አምስት ዓመትም ይሁን አስር ዓመትም ይሁን በኢትዮጵያ ላይ ሸሪያ አይሄድባትም ብላችሁ የምታወሩም ሆነ ሌላ እንደዚህ አይነት መሰሎችም በአላህ ፍቃድ በኢትዮጵያ ምድር ላይ ይጀመራል። ግን የጊዜ ጉዳይ ነው። ከዛ ፊትስ እንዘጋጃለን፣ እንዘጋጃለን። አላህ ያዘዘንን እንታዛለን። በዚህ መንገድ ከሞትነስ ወላ ኪሳር የለው ኪሳራ የለው ድል ካረግንም አልሐምዱሊላ አላህ ደግሞ ሸሂድነትንም ከወፈቀን አልሐምዱሊላ ስለዚህ አፍንጫችሁ መሬት ይድሳል እንጂ ኢትዮጵያ ምድር ላይ አይቀር አይቀርም በህይወት እስካለን እንሻአላ እኛም እንዘጋጃለን ወጣቱም እየተዘጋጀ ነው ፈኢንሻ አላህ ፈነስሉን ቀሪ አላህ ደግሞ ድሉን ለባሪዎች ይሰጣል አላህ ለባሪዎች ድሉን ይሰጣል በዛ መንገድ ባይሳካልንም ወላ የምንችለውን አድርገን እናልፋለን ምንም የምንፈራበት ነገር የለም ወደኋላ ምንመለስበት ነገር የለም ኢንሻአላህ በኢትዮጵያ ምድር ላይ ባንዲራዎች ይውለበለባሉ፣ ባንዲራዎች ይውለበለባሉ። የአላህ ሸሪያን ተጥቢቅ ይደረጋል። በኢንሻአላህ አይቀርም። ኦኬ እንደሰማችሁት ነው አስር ዓመት የሚቆይ አምስት ዓመትም በህይወት እስካለን ድረስ እንተገብረዋለን እየተዘጋጀን ነው ተዘጋጅተናልም፣ ወጣቶችም ተዘጋጅተናል አለኝ። ዋርኒንግ ሰጠኝ። አክቹዋሊ ያው እንደዚ አይነት ነገሮች ኦኬ። እችን አዲስ አሁን ትይዛላችሁ፣ እፎይ ከዋሸ እችን አዲስ ሄዳችሁ ቸክ አድርጉ። አንድ ሰጣችኋለሁ ለጊዜው ከሀያ በላይ መረጃ ሰጣችኋለሁ። ከ ሀያ በላይ ማለት ነው ነቢዩ ተሰቃይቶ ማቆ በበላው መርዝ እንደሞተ ሰጣችኋለሁ ሳያ ቡሃሪ 44 28 ናዌትድ አይሻ አይሻ ያለችውን ነው የምታምኑት ወይንስ ይህ ኡስታዝ ከትናንትና የተጻፈን ያነበበላችሁን ነው የምታምኑት አይሻ እንደዚህ ትላለች ናዌትድ አይሻ ፕሮፌት ኢን ሂዝ ኤልመንት ኢን ዊች ሂ ዳይድ ዩዝድ ቱ ሴይ ነቢዩ በታመመበት በሞተበት በሽታ ተይዞ እንዲህ ይል ነበር አለች። ማ አይሻ፣ ኦ አይሻ፣ አይ ስቲል ፊል ፔን ኮዝድ ባይ ፉድ አት አ ካይበር ኦ አይሻ ሆይ፣ በካይበር ላይ በበላውት መርዝ ህመሙ እስካሁን ድረስ ይሰማኛል። አዲስ ታይም አይ ፊል አስ ኢቭ ማይ ኦርታ ኢዝ ቢንግ ከት ፍሮም ዳት ፖይዘን ኦ አይሻ ሆይ በካይበር ላይ በበላሁት መርዝ ህመሙ እስካሁን ይሰማኛል። የልብ ደም ስሬ ትልቁ እንት የሚለው የወርታው የተቆረጠ አህል በመርዙ ይሰማኛል። ሙሐመድን ነው የምታምኑት፣ ይሄንን ውስታዝ ነው የምታምኑት። ነቢያችሁ ምን ብሏል? በበላሁት መርዝ የልብ ደም ስሬ እንደተበጠሰ ይሰማኛል። ይሄንኛው ውስታዛችሁ ደግሞ የበላው መርዝ አልጎዳውም ብሏል። ማን ነው እየዋሻችኋለሁ? ማን ነው እያጭበረበራችሁ ያለው? ማን ነው እያታለላችሁ ያለው? ለምን ወደ ጋህነም እንደዚህ አይናችሁ ጭፍን አድርጋችሁ ትሄዳላችሁ? ትናንትና ሁለት ልጆችን ረጅም ሰዓት አውርቻቸው ነበረ። አንድ ወንድ አንድ ሴት፣ ሜቢ ካለ ላስገባው እችላለሁ። እኛ ወንድየውም ሴቷ ቢ ለደህንነቷ ብዙም ላይ ነፋ ስለሚችል ወንድየው ሊጋፈጥ ይችላል። አክቹዋሊ ወንድየውም ከቤተሰብ ወጥቶን አሁን ያለው እና ምንድን ነው ያለኝ? ከእስልምና መጣህ ስባል እንኳን አለ አሁን ይቀፈኛል። ያኔ ምን አይነት ደደብ ነበርኩኝ? ጭንቅላቴን ለምንድነው ያልተጠቀምኩት? ሚሉኝም ብቻ እየሰማው ለምንድነው የተከተልኩት? ለምንድነው ያለነበርኩት ብዬ አሁን ይቆጨኛል። ስለዚህ ጓደኛዬን እንኳን ከእስልምና ነው የመጣው ብሎ ሲያስተዋውቅ እየተበሳጨው ነው። እንደዛት በል ክርስቲያን ነው ብቻ በል ስድብ እየመሰለኝ ነው። በፊት ሙስሊም ነበርክ የሚለው እንኳን ስድብ ነው ለእኔ መስሎ እየታየኛለዋል። ሴቷን በተመሳሳይ የነገረችኝ ተቀራራቢ ነገር ነው። አሁን መለስ ብዬ እስልምና ውስጥ ያሳለፍኩበትን ጊዜ ሳስበው እስልምና ውስጥ የኖርኩበትን ጊዜ ሳስበው ይሰቀጥጠኛል አለች፣ ይሰቀጥጠኛል ይቀፈኛል አለች። ዛሬ ከነገረችኝ ደግሞ አለች። እችኛዋ ደግሞ ወደ እስልምና ሄዳ የተመለሰች ነች። እችኛዋ የዛሬዋ አልቅሳን የነገረችኝ ረጅም ሰዓት ረጅም ሰዓት አልቅሳ ነው የነገረችኝ። ይህ ያለቀሰች ማለት ነው። ወደ 14 ዓመት በላይ እስልምና ውስጥ ቆይታለች። የዚህን ያህል ክርስቶስ ታግሶኛል እንዴ ቮሚት አደረገኛለች የሆነ ቀን ላይ አዳምጭ አዳምጭ ቪዲዮዎችን ቮሚት አደረግኳለች ወደ ላይ አለኛለች ቢ እሷን በቅርብ ትመጣለች፣ ትጠመቃለች። እነኞቹ የተጠመቁም አሉ ገና የሚጠመቁም አሉ። ግን አይምሯችሁን አሰሩት። በቃ ማን ነው እየዋሻ ያለው የሚለውን አሰሩት። እችኛ በጣም ደስ ካለች ምንድን ነው አየናለች። እየዋሸ ነው የሚል አርጉመንት በመጀመር አይምሯቸው ላይ ሰሩ። ከዛ በኋላ ቢዋሽ በህግ ይጠየቃል፣ ቢዋሽ ማንም እንዲዝም አይለውም ተባባል። ከዛስ፣ ኦኬ መከታተል ጀመሩ። ሲከታተሉ እውነታ ነው ማውረው፣ ቼክ ሲያደርጉ እውነታ ነው ማውረው፣ ሲያዩ በመረጃ ነው ማውረው። አንዲት እየዋሸው አይደለም እንደምለው ደጋግሜ ኢንተርፕሬትስ ሳደርግ እንኳን እኔን እንዲረዳኝ አጣም የሚያደለም የራሳቸው ሙፈሲሮች የቀደምቶቹ እንደተረጎሙት ነው። አለማዋሸት አድቫንቴጁ ይሄ ነው፣ ምርጥ ፍሬ ያፈራል ማለት ነው። አሁንም ቼክ አድርጉ። እኔ ከዋሸውኝ አሁን በዚህ ኡስታዝ ንግግር ላይ በትንሹ ወደ ሀያ መረጃ ሰጣችኋለሁ። በውስጥ ነው አናግሩኝ። አብዛኞቹ ስለሚፈሩ ሴቶች በተለይ በውስጥ ነው የሚያወሩን። ኑ ከሀያ በላይ መረጃ ሰጣችሁ ሌላ እስኪ ኡስታዝ የሌላ ጥያቄ ልጠይቅ። አንድ ሙስሊም ፈሷ ምልጦት እያወቀ መፍሳቱን ሶላት ቢሰግድ ምን ይሆናል? እንግዲህ ሲጀመር ሰላቱ መጀመሪያውኑ ተቀባይነት ስለሌለው ሰውየው ጎንበስ ቀና ብሎ ተነሳ እንጂ ሰላቱ ተቀባይነት የለው። ስለዚህ ሰላቱ ተቀባይነት ስለሌለው በሶላቱ ምክንያት ምን ያጋጥመዋል? ሶላቱን በትክክል ባለመስገዱ አላህ ምን ይቀጠዋል? እንግዲህ በሽንት ምክንያት ከሆነ የመቃብር ውስጥ ስቃይ ነው ተብሎ ነው የሚነገረው። በፈስ ምክንያት ከሆነ ደግሞ ሰውየ ሰላቱ ተቀባይነት ካልሆነ ሰውየ ካፊር ነው የሚሆነው። ስለዚህ ገሃናም ነው የሚገባው። ከመልከቱ እንግዲህ ፈስ ገሃነብ ያስገባል ማለት ነው። ሶላቱን በትክክል አድርጓል። ፈሱን ብቻ ነው የፈሳው። በፈስ ምክንያት ሰውየው ገሃነብ ይገባል።